አፍሪካ ላይ ኢንቨስት የሚያደርግ ማንኛውም ኢንቨስተር ኢትዮጵያን ኢግኖር ማድረግ አይችልም። ትልቅ ሀገር ናት፣ ትልቅ ኢኮኖሚ ናት፣ እያደገች ነው። ትልቅ ገበያ አለን። ገና ከታች የምትጀምር ረጅም የእድገት መንገድ ያላት ሀገር ናት። ማደግ የሚፈልግ ድርጅት በአንድ ግለሰብ አያድግም። በጣም ውስን መንገድ ነው የሚሄደው። ሁሉ ነገር ኢንቨስትመንት ነው። በርሽን ዘግተሽ ሀሳብሽን ይዘሽ ቁጭ ካልሽ አትነቃነቂም። ምን አስፈራሽ? ይምጧ አንቺም ተወዳድረሽ ድርሻሽን ትይዣለች። ጥረቱ እኔ የምሰራውን ስራ አንድ ቀን ለሰከንድ እንኳን ሚስጥር ነው ብዬ አስብ ያላውቅ። እኔም አስበውን ሀምሳ ሰው ያስበዋል ስለማናውቅ፣ ለዚህ ነው መቶ ውሃ ፋብሪካ የሚከፈተው። በደሞዝ ወይም በባንክ ዲፖዚት ሀብታም የሆነ ሰው የለም። በኢንቨስትመንት ነው ሰው ሀብታም የሚሆነ አሁን እንዴት እንደምገልፀው በጣም ትልቅ ነገር ነው። በጣም ጠቃሚ ነገር ነው። በደሞዝ ወይም በባንክ ዲፖዚት ሀብታም የሆነ ሰው የለም። በኢንቨስትመንት ነው ሰው ሀብታም የሚሆነው። ኦኬ፣ እዚች ጋር እንደዚህ ገንዘብ ስለገባ ሀብታም ይሆናሉ ማለት አይደለም፣ ግን እድሉ አለ። የተሻለ ሪተርን የማግኘት ነገር አለ። ሶ ለግለሰቦች እንት እንዴት እንደምገልጸው በጣም ትልቅ ነገር ነው፣ በጣም ጠቃሚ ነገር ነው። የውጭ ኢንቨስተሮች እኛ ጋር ነገሮች ከተስተካከሉ፣ አብሶ ደግሞ የውጭ ምንዛሬ ችግሩ ከተፈታ በጣም ትልቅ ብር እጠብቃለሁ። ለምን? አፍሪካ ላይ ብዙ ኢንቨስትመንት አለ። ፖርትፎሊዮ ኢንቨስትመንት ማለት ስቶክ ኤክስቼንጅ ኢንቨስት የሚያደርጉ እዚህ ያልመጡ ደግሞ እንደገና ጥሩ ነገር ቢያገኙ ሊመጡ የሚችሉ አሉ። አፍሪካ ላይ ኢንቨስቲ የሚያደርግ ማንኛውም ኢንቨስተር ኢትዮጵያን ኢግኖር ማድረግ አይችልም። እስከ ዛሬ መግቢያ በር ስለሌለ ነው። አሁን ሲመጣ እንደውም ከፍተኛ ፍላጎት ይኖራል ብዬ አስባለሁ። ለምን ትልቅ ገበያ አለን። ገና ከታች የምትጀምር ረጅም የእድገት መንገድ ያላት ሀገር ናት። ይሄ ደግሞ ማለት ጥሩ ትርፍ ሊኖር ይችላል ማለት ነው። ሌሎቹ ነገሮችን ትንካሉና በትልቁ ሊመጡ ይችላሉ ብዬ አስባለሁ ኮንዲሽኖቹ ከተሟሉ። ካልተሟሉም በሆነ ሌቭል መምጣቱ አይቀርም። ለምን በቃ ትልቅ ሀገር ናት፣ ትልቅ ኢኮኖሚ ናት፣ እያደገች ነው ነው። ፎሬን ኢንቨስተር ሆነ ኢንቨስትመንት ባንከሩ፣ ይሄኛው ኩባንያ ለፎሬን ኢንቨስተር ነው፣ ይሄ ይጠፋል። ሁሉም ሎከል ኢንቨስተር ነው። አታ ፖይንት አትለየውም። ለምን አክሲዮን ገባ ላይ ይመጣል። እንደ ማንኛውም ኢንቨስተር ያያል። ይሄ ጥሩ ነው አይደለም ይላል። ከዛ በኋላ በብር ነው መጥቶ የሚገዛው አክሲዮኑ። ሶ ቅድም ያልኩት ነገር ዩ ኖ ፎሪን ኢንቨስተር ስለሆነ የሚቀየር ነገር የለው። ሶ አሁንም ቢሆን ዩ ኖ መዘጋጀት፣ ጥናት ማድረግ፣ ለምንድን ነው ይሄን ካፒታል የምፈልገው፣ ምን ምን ምን፣ ጥሩ አማካሪ ማድረግ፣ ኢንቨስትመንት ባንከር ማናገር ከዛ የሚያስኬድ ነገር ከሆነ እንደሚባለው እንደሚመስለው ፋይናንሻል ኢንስትሩመንት ወደ ገበያ ሊሄዱ ይችላሉ። የፎሬን ኢንቨስተሮቹ መምጣት ሰፕላይ ላይ ነው እንጂ ሜይ ቢ ልትል ሞር አግሬሲቭ ሊሆኑ ይችላሉ። አንዳንድ ነገር ላይ ሞር ደፍሮ ሊገቡ ይችላሉ ስለሚያውቁት እንጂ ኳሊቴቲቭሊ የሚቀየር ነገር አይታየኝም። ሶ ዩ ኖ ኢንፍሌሽን እንዴት ይታከማል? አይታከምም። ራሱን የቻለ ቶፒክ ነው። ግን አልታከመም እንበል ምን ይቀየራል? አሁንም ቢሆን ካፒታል ማርኬት ይፈለጋል። ኢንቨስትመንት አማራጮች ከባንክ ዲፖዚት የቻለ ነገር ይረዳል። ሰቨንቲን ፐርሰንት ከማግኘት 20 ፐርሰንት ማግኘት ይሻላል። ቢቻል አሁን እኛ ሀገር ባንኮች 3040 ዲቪደንድ ይከፍላሉ። ዋው ጥሩ ቁጥር ይመስላል። ግን ይሄ እውነተኛው ሪል ሬት ኦፍ ሪተርን ኢንፍሌሽኑን ስቀንስበት ያነሰ ቁጥር ነው። 25 ዲቪደንድ የሚከፍል አክሲዮን ኦረዲ የዛ ኢንቨስተር ካፒታሉ እየተበላ ነው፣ ግን ከ10 ይሻላል። ኒ ሲን ስሎ ኢኮኖሚ ካታል ማርኬትስ ይረዳል። እያደጋ ያለ ኢንፍሌሽን የስ ሁሌም የሚያስፈልገን ነገር ነው። ጥሩ ጊዜ የተሻለ ያደረጋል፣ መጥፎ ጊዜ ደግሞ ለማከም ይረዳል። በቃ ቅድም ያልኩት ነገር ነው። ሁሉ ነገር ኢንቨስትመንት ነው። ኢንቨስትመንት ሳይኖር ስራ አይፈጠርም። ኢንቨስትመንት ሳይኖር ታክስ አይከፈልም። ኦኬ አይ ሚን የአንድ ሀገር ሁሉ ግን አይ ሚን ገቢው ከኢንቨስትመንት ጋር የተያያዘ ነው። ሶ ኢንቨስትመንት እያደገ ሲሄድ ኢኮኖሚ እያደገ ይሄዳል። የደከመ ኢኮኖሚ ይበረታታል። በጣም እየሄደ ያለ ኢኮኖሚ ኢንቨስትመንት ከወረደ እሱም ይወርዳል። ካፒታል ማርኬት ሰንትራል፣ ሁሌም ማይ ፌቨሪት ኤግዛምፕል ሲኤንኤን፣ ቢቢሲ። በጣም ጥቂት ቶፒኮች፣ መጥፎ ዜና፣ አየር ሁናቴ፣ ስፖርት፣ ካፒታል ማርኬት። በዛ ደረጃ አለም ላይ የሚሰለፍ ነገር ነው። ያ ራሱ የሚነግረው ለምንድን ነው፣ ለምን አለም ላይ ያለ ግለሰብ በአብዛኛው አክሲዮን ገዝቷል። እሱ ባይገዛ የሱ ፔንሽን ፈንድ አክሲዮን ገዝቷል። ኢኮኖሚው ክራሽ ሲያደርግ ችግር ሲኖረው እንደ ይሄ ካፒታል ማርኬት ባይኖር እኮ ኢንቨስትመንት አይመጣም ማለት ነው። ከዛም አትወጣም። ሶ የኢንቨስትመንት ማዕከል ነው። እንድ ኢንቨስትመንት ኢዝ ኤቭሪቲንግ። ሌላው በሙሉ ኢንፍሌሽን፣ ጂዲፒ አደገ አላደገ ምናምን ምናምን የዛ ኢንቨስትመንት እንዲመጣ የምናደርጋቸው ናቸው። ያ ኢንቨስትመንት ደግሞ እነዚህን ሁሉ ያሳድጋል። ሶ ኢንፍሌሽን ኖረ አልኖረ ዜሮ ሆነ አንድ መቶ ፐርሰንት ሆነ ካፕታል ማርኬት ይጠቅማል። ኢኮኖሚ ስለሆነ አልሆነ ይጠቅማል። አንዳንዴ መድኃኒት ወይ ካፕታል ማርኬቱ አይሆንም፣ ኢንቨስትመንት መድኃኒቱ ነው። ኢንቨስትመንት ከየት ነው የሚመጣው? ከየት ነው የሚገኘው? ከገበያ። የት? ካፕታል ገበያ ት ስ እና ለዚህ ነው ኖ የዚህ የካፒታል ማርኬት መምጣት በጣም ትልቅ ነገር ነው። ረቱ እኔ የምሰራውን ስራ አንድ ቀን ለሰከንድ እንኳን ምስጢር ነው ብዬ አስቤ አላውቅም። ለአንድ ሰከንድ እኔም አስበውን ሃምሳ ሰው ያስበዋል። ስለማናውቅ ለዚህ ነው መቶ ውሃ ፋብሪካ የሚከፈተው መቶ ምናምን የሚከፈተው ሁሌም። እሺ ሚስጥር ይዤው ገበያ ገባውን አሁን በል አንድ ነገር ጥናቶች አሉ። ኢቨን አንድ አዲስ ቴክኖሎጂ አንድ አዲስ ነገር ያልነበረ ነገር ይዘሽ ገበያ ገብተሽ ኦን አቨሬጅ ቨሪ ሃይ ኤንድ 18 ወር ውስጥ ተወዳዳሪ ያለሽ ኢትዮጵያ ስለሆነ ሳይሆን ኤኒዌር ገበያ ሲኖር ኢትስ ዘ ኔቸር ኦፍ አ ማርኬት ኢኮኖሚ ኮምፒቲሽን፣ ጥሩ ስራ፣ ሌላ ይህን ስራ ለስራ ሚል ሰው ያመጣል። ዛት ስ ሃው ቲንግስ አር ሰፖዝድ ቱ ወርክ፣ በእንግሊዝኛ ይቅርታ። እሺ፣ እንደዛ ነው። አንቺ ሚስጥርሽን አልነግርም ብለሽ፣ ፋይናንስም አታመጭም፣ ጥሩ ሀሳብ ይሁን አይሁን፣ ምን እዛው ትቀርያለሽ። ሀሳብሽ ተሰማ ማለት አም ሾር አሁን አንቺ የምታስቢው ስራ ገበያውን በሙሉ አንቺ መቆጣጠር አትችይም። አሁን አንቺ የምታስቢው ሀምሳ ድርጅት ቢኖርም ገበያው የሚጠባ አይመስለኝም ምን እንደሆነ ሳላውቅ እንኳን። አንድ ሁለተኛ፣ ግን በጣም እዚህ አገር የማየው ነገር ብዙ ወጣቶች ይገጥሙኛል። ልክ እንደዚህ የሆነ ቢዝነስ ኮንሰፕት እነሱ ብቻ ያሰቡት ይመስላቸዋል። ግን ሀያ ሰው ያናግረኛል። ስለዛ ሁሉም ሚስጢር ያደርገዋል ሶ በርሽን ዘግተሽ ሐሳብሽን ይዘሽ ቁጭ ካልሽ አትነቃነቂም ምን አስፈራሽ ይምጧ አንቺም ተወዳድረሽ ድርሻሽን ትይዣለሽ ሶ መሰረታዊ አስተሳሰቡ እኔ አልስማማበትም አንድ ሁለተኛ ኦኬ ስቶክ ኤክስቼንጅ ላይ ሊስት መደረግ እንዴት ሁሉ ነገር ጥሩ ብቻ ሊሆን አይችልም ምን ነገሮች ይዞ ይመጣል ኦፍኮርስ አሁን ድርጅቱ አሁን እንደፈለጉ ማዘዝ ምናምን የለም ቦርድ ይኖራል እንደ ተቋም ነው የሚመራው። የግል ድርጅት አይደለም። ዲስፕሊን ያመጣል። ብዙ ፖዚቲቭ ነገሮች ይዞ ይመጣል። ማደግ የሚፈልግ ድርጅት በአንድ ግለሰብ አያድግም። በጣም ውስን መንገድ ነው የሚሄደው። ሶ ይሄ ዩ ኖ ቢዝነስ ሹድ ቢ ትልቅ ጥሩ ስራ ለመስራት ቲም ስፖርት ነው። ኢትስ ኖት ላይክ ቴኒስ አይደለም። ከሰራተኛ ጀምሮ እኔ አሁን የውጭ ኢንቨስትመንት ባንኮች እኔ ራሴ ሄጄ ኑ ብዬ ማርኬቲንግ ሄዳለው። ላይሰንስ እናገኝ። ለምን የእነሱ መምጣት? ይሄ ራሱ ቲም ስፖርት ነው። አብረን ብዙ የምንሰራቸው ነገሮች አሉ። ለገበያ እድገት ያስፈልጋሉ። እሱ ያገኘውን እኔ ያጣሁት ማለት አይደለም። ሶ ኦኬ። ሶ ዩሉዝ ኮንትሮል አንዱ ግን ብዙ ፖዚቲቭ ነገር ይመጣል። ዓለም ላይ ያሉ ትላልቅ ተቋሞች ሁሉ ላይክ በሚሊዮን የሚቆጠር ሼር ሆልደር አላቸው። ለምን በግለሰብ አይገነባም? እንደሱ አይነት ነገር አክሲዮኑ ይወጣል ይወርዳል። ከገበያ ጋር የተያያዙ ነገሮች አሉ፣ ግን ድርጅቱ ስራውን ከሰራ ፐርፎም ካረገ ማርኬት ሁናቴዎች ይቀያየራሉ። ኦቨር ሎንግ ተርም ጥሩ ውጤት ሊያመጣ ይችላል። የምትከስሪ ከሆነ ትከስሪ አለሽ። የባንክ ብድርም ሆነ ስቶክ ማርኬትም ሆነ ይሄ ከኮንትሮል አሁን አንድ ግለሰብ አንድ ድርጅት እንደራሱ የሚፈልጥ የሚቆርጥበት ይቆማል። ትንሽ ዋጋ ነው፣ ኃላፊነት ማውረድ ነው። በትልቁ ለሚያስብ ሰው ደግሞ አሁን ቲም መጣለት ማለት ነው።